አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቱ ቤተሰቦቻችን እንዴት ናቸው? ደህና ናቸው ወይ? እንዲሁም ደግሞ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም ውድ ቤተሰቦች ኮመንት፣ ላይክ፣ በቃ ሸር የምታደርጉልኝ የምታበረታቱኝ እህቶች፣ ቤተሰቦች አላህ ይስጥልኝ፣ አመሰግናለሁ እና ዛሬ የመጣሁትስ በእኔ ላይ ያለውን በትንሹ ማለት ነው። በትንሹ በእኔ የተሞክሮ ያለውን እናንተ ጋር ደግሞ ለማድረስ እንትን ብዬ ነው። ያው እንግዲህ አረብ ሀገር ያለን ሴት ሀቂቃተን እንደ ገንዘባቸው በዚህ ይውጣ ብሎ የረገመን ሰው አለው እያስ ብላልና የምመሰላቸው በርሚሌን እዚህ ጎረቤት ቤቷ ልታስገረፍ ወስዳ ማለት ለውሃ እንትን መውያ ማጠራቀሚያ እና ወጣ ያለ ነውና ቧንቧ የለውም፣ ሰው ቀርቶ ስለሆነ እዛ ማጠራቀሚያ ፈልጋ ወስዳ እና ምን መጣል የመሰላቸው። እስኪ አንዳንድ ነገር ለቤተሰቦቼ ትምህርት ይሆናል በማለት ነው እንግዲህ። የምታዩት ሁሉ ብርድ ልብስ ነው። አለማወቅ አለማወቅ ስለማላቅ አልቆጭም አልጸጸትም። ላዘን እችላለሁ። ላኪን ግን ለእናንተ ደግሞ ይህን ሰምታችሁ የምትደግሙት ይህን አይታችሁ በእኔ እያያችሁ የራሴን ነው ተሞክሮ ይህን የራሴ ያጋጠመኝን ነው የማሳያችሁ። ኦር ከሰው ሰምቸው አይደለም፣ ወይዬ ሰው አይደለም፣ ወይዬ ምን አይደለም። እንደዚህ እርም። አሁን ለሶሻል ሚዲያ ሁሉን ነገር እንትን እያለ ነው እና እኔ በፊት አላቅም ማለት ይህ ይጠቅማል፣ ይሄ ጎዳል። ታረብ ሀገር ምን ይዤ ልግባ? ሀገር ምንስ በቃ። እኔ በእርግጥ ብዙ ዓመት አልቆየሁም አራት እንኳን ሞላሁም። ላኪን ግን በዝቹም ቢሆን በዚህ አጋጣሚ ማሜንም እየማታውቁ እዛ ነው የተጋባ ነው እዛ ነው ያገባኝ እና ተይዞ መጣ። ከዛ ደግሞ ሳገባ ጓደኞቼ ስጦታ እየሰጡኛሉ ማለት ነው፣ ስጦታ እየሰጡኛሉ ይሄም የጓደኛ ስጦታ ነው። ይሄ ቆንጆ ብርድ ልብስ ነው። እንግዲህ ይሄም እንደዚህ የጓደኛ የስጦታ ነው። እንድ ምሳሌ የጓደኞች የስጦታም አለ። ላኪን ግን እኔ የሚገዛሁት አለኝ። ወደ ሀሳቡ ስገባ አገራችን ላይ ምን ይዘን እንምጣ? ገንዘብሽ ብቻ ወላይ እናቴ ነው። አንድና አንድ ገንዘብሽም ብቻ ይዘሽ ነ ከላስ እና ምናልባት ለሀፍ ተመልከቱ፣ ተመልከቱ። ወላሂ ብዙ ብርድ ልብስ ከሆኑ አሁን እዚህ ሙቀት ሀገር። እዮ እዮ እሚመክረኝ ሰው አጥቼ፣ እሚነግረኝ ሰው አጥቼ እዮ። አሁን ምን ይሆናል? በቃ ብል ይበለዋል። ኪሳራ አንድ ቀን ይሁን ስደት ለፍተን ነው እና ኪሳራ ለሽ። ስለዚህ ሀቂቃተን ይሄን ቪዲዮ ሸራቁት። ያው ምን ይሄ ብርድ ልብስ አያቸው ሳራግፈው ሽተው ራሱ ማለት ነው። አሳለኝ ለምን ልብስ ሲቆይ የመበላሽት ባህር ያለው ምንድን ነው ብል ይበለዋል። በቃ ገንዘባችን እንደዚሁ እንደዚሁ እያለ ነው። ሜማ አይኔ ሳል አልሐምዱሊላህ ሹክር ይሄ ነው ይሄ ነው፣ ሌላ ምንም የለኝም። እንድኮተት ምናምን ልብስ ድቦሽ ነገር አላመጣው እና አላህ ብላችሁ እንደው ልለም ናችሁ ወላላ አዚም። ለምን ስሜቱ ለእናንተ ላይገባችሁ ይችላል። ላኪን ግን በእናንተ ላይ ሲሆን ተመክሮ ሲሆን በጣም ይሰማል። ስለዚህ ለምን ወደ እህቶች እኛ እኛ የከሰርነው በቀናት እኛ ያው ማሜም ስለነበረው እኔም ስላለኝ ሁለታችንም ተጋጭቶ ነው ለቤተሰብ ሰሚ የተሰጠ ስተ አልሐምዱሊላህ፣ ደህና ደና ነው። ግን ቢሆንም ለምን አንድ ተኩ ነው። አሁን ይሄ ብሊ ይበለዋል። ወላሂ ልሸጠው ነው እኔ። ሀቂቃ ነው የምላቸው፣ ልሸጠው ነው። በእርግጥ አልቆየም፣ እዩት፣ ገና አዲስ ነው። ማንም አለበሰው ሜው ሁሉም ያኛው ብቻ ጓደኛ ስጦታ ለብሸዋለሁኝ። ለምን ስጦታ ይሸጣል ወይ ደግሞ እንዳትሉኝ በዚህ ገንዘብ ለሀፍ እገዛበታለሁ። ለምሳሌ አሁን የአልጋ ልብስ አለኝ፣ ላኪን ግን እሱ ይሻላል። ለምን አትለብሱት? ይሄን በሉኝ። ይሄን ማነው ለብሰው? ሙቀት ነው ሀገራችን። ሱብሓን አለ ነደድ። አሁን እንኳን ኮምቦልሻ እንኳን ቆላ፣ በቃ ደጋ የተባለው ሀገር ሁሉ ደሴ ብትሉ አሁን ውርጭ ነበረ፣ ኩታበር ውርጭ ነበረ። ሱብሓን አላ ሳይበርዴ በቢጃማ ልክ እንደ ኮምቦልሻ እናቴ ጋር በባለፈ ሄጅ ስመጣ ልክ እንደ ኮምበልሻ በቢጃማ። ማለት አየሩ እንደዚህ ነው እያልኩ አይደለም፣ እዚህ ጋ ያቃጥላል። ወላሂ አሁን ስብሓን አላህ አላህ ራህመቱን እንትን ይበለን እንጂ ሙቀቱ በጣም ያቃጥላል። ስለዚህ ውድ እህቶቼ እዩት፣ የምታዩት ይሄን ይሸጠዋለሁ። እምላችሁ በምንድን ነው? ይሄም ሰው ስላለኝ ሰው ስለማውቅ እዛ ሱቅ ወረቤታችን አለ ምንም አንድ አይነት ነገር የለም። ንጹሕ ነው። ብዙ አመት አልቆየም። ስለዚህ ይሄን ሽጬ ከሚቀመጥ ብል ከሚበላው በቃ ማስታወሻ ቅልል ስስት ያለ ኮምፎርት አሉ የምለብሰው ሰውም ቢመጣ ይገርማቸዋል። እንግዳ ይሄን ተሸከምልኝ ብለው ይሸክምልኝም ሙቀት ነዋ ለምን እኔም አለብሰውን ነገር መቼም ሐቂቃታን ሰው ለበሳትሩም በእርግጥ ስለሌለኝ እሰጣለሁ እና እዩት ደግሞ የዚህ ክብዳት እዩት፣ እዩልኝ። ይሄ ስድስት ኪሎ። አረ ልቤን የመታው ደግሞ ስምንት ኪሎ አለ። የት ነበርክ አንተ? እዩልኝ። ብስሚላህ ረህማን ራሂም። እነዚህ አሁን ይሄ አረብ ሀገር አልጋ ልብስ ተብዬ ነገር ነው፣ ግን እዚህ ሀገር ብዙ ማያምርም። ሀይቃተን በቃ ይሄን ነው ለእንግዳ የምሰጠው። ይሄ ሳሳ ስለሚል ማለት ነው። እዩት ሱብሃነላህ እዩት። እኔ የሚቆጨኝ ለማንሳት ይቀብዳል። ይሄ ይህ አሁን ስምንት ኪሎ ነው። ኪሎ ሊሸክመኝ ነው ሊሸክመው ሀቂቃ እና ውድ እህቶቼ ለአለይክ ወላሂ እኔ እያቸው እኮ አይደለም። እንግዲህ ገምቱት። እኔ የምኖረው ኮምቦልቻ ነው፣ ውሸቴን አይደለም። ብዙዎቻችሁ ታውቃላችሁ። ሙቀቱ ሙቀት አይደለም። ይሄ በቃ አንለብሰውም ገንዘብ ቤት ሄደ ለብል ወደቀ። ለምን በርሚሉስ ይጠቅማል? እንዴት ይጠቅማል! ጎረቤት ብላይ በላው አይበላሽ። ስለዚህ እ በርሚል ሁሉ ጎረቤት ሰጠዋለሁ እኔ ደግሞ ቃሲ ዝበታለሁ። ጥሩ ነገር አለ፣ ክፉ ነገር አለ፣ ሞት አለ፣ ሰርግ አለ፣ ሰደቃ አለ። በቃ ብዙ ነገሮች አሉ። እቃ እቃ ይሻላል። አስለን አስለን ምንም ይዛችሁ አትምጡ። ወላሂ ለአዚም፣ ለእናንተ እንኳ ልብስ ይዛችሁ አትምጡ። በቃ እጅና እግራችሁን ብራችሁን ይዛችሁ ብር ብር፣ አገራችን ላይ ብር ብር ብቻ። ለምን ሁሉ ነገር አለ በቃ ለምን በቃ ሴፍቲውን ጠብቆ፣ ገንዘባችሁ ጥንቃቄው ተጠብቆ፣ እናንተም ሳትጎዱ በቃ ውላ ይቁጭ ይላል። አሁን ይሄ ኢስራፍ ኪሳራ እኔ ግን ያው ለሚስኪን መስጠት ይችላል። ከሚስኪን ደግሞ እኔ መጠቀም ፈልጋለሁኝ፣ ምሰጠውም ሊሆን ይችላል። ግን ለምን እንከስራለን ነው ይኔ ዋና ኮመንት ላይ ማለት ነው። ለምን ለምን አረብ ሀገር የመዳም ፊት ሽንት ቤት እንትን ብለን ለምን? ስለዚህ ውድ እህቶች አደራ አደራ አደራ። ዝናብ አልሐምዱሊላህ፣ ዝናብ መጣ መሰለኝ። ትንሽ ትንሽ ችፍ ችፍ ነው፣ ብዙ የለውም እያለልን ነው። አላህ ራህማቱን ይስጠን እና እቃ ይዛችሁ አትምጡ። በቃ እጅና እግራችሁ ወይ ደሞ ማለት ነው። መቼም የሰውሉት ጣቃ ራሱ አገራችን አለ። ለእናቴ ጣጣ አለ ክስቴ ለቅማኔ ለቅማት አትበሉ። ጠራኸው ራሱ እዚህ አለ። በቃ ይዛ ብራችሁን ታችሁ ምጥት ከፍል ግዝት የሚያመር የሚለበስ ኦር ደግሞ ለሀፍ ለሀፍ ይሄ ለሀፍ ሐቂቃ የዛገሩ ለሀፍ ይበልጣል። ስስ እኮ አለ፣ የሙቀት ለሀፍ አለ አይደል? ከባባጭ ስለ ለሀፍ አሪፍ ነው። ቀለል ቀለል ያለ ለሀፍ አምስት ስድስት። ሁለተኛ ዋነኛ ደግሞ የምትኖሩበት ቦታ ይወስነዋል። ለምሳሌ አሁን ብርድ ሀገር ከሆነ ብርድ ልብስ ያስፈልጋል። ቀለል ቀለል፣ አራት አራት ኪሎ ለማጠብም ለማስቀመጥም በቃ ደስ ብላችሁ ትጠቀሙታላችሁ። እና ይሄ ምክሬን ለማካፈል ነው። ያለኝ ተሞክሮ እኔ ከሰርኩት ይበቃል። እናንተም አትክሰሩ፣ ተማሩ። አላህ ይጠብቃችሁ። አላህ እርዝቃችሁን አሟልቶ ላገራችሁ ያብቃችሁ። ባልም ካላችሁ ከባላችሁ ከልጃችሁ ከቤት ሰዎች ከሌላችሁም አላህ ይወፍቃችሁ። በሪ ተደሰቱ። ሐቂቃታን፣ ይሄ ነው ማስተላልፈው። ሰብስክራይብ እያረጋችሁ አበረታቱኝ። ሁሌን ደግሞ በጣም ወዳችሁታልና እንሻ አላህ ብሎግ ቭሎግ እሰራለሁኝ። ትንሽ ዘነበ፣ ግን ይሄ አልሐምዱ ነው ብቻ። እና እንሻ አላህ እሰራለሁ። አበራት ሰብስክራይብ አድርጉኝ። እወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ባይ